ሐራምን ስራ ልሰሩ ልተገብሩ በምትወሰወሱበት ሰዓት እቺ እንዱ አበል ሆነን እንጂ በጣም ከገረመኝ ነገር ሰሞን ወላሂ ቲክቶክ ቪዲዮ ላይ ሶላት መበጃጃ የው በሳሉን አይደለም። አንዳንድ ሰው ጺሙትን ዘሚለው ሶላቱ ሲገባ ነው፣ በቃ ጺሙን ያበጃጃል። ሌላ ያልበላበት ያካል ሲቀጥል ሰዓቱንም የሚያለ ታውቃላችሁ ከጀሃነም እሳት ጎትቶ እናንተን የማውጣት መብት የተሰጠው ዱንያ ላይ ያላችሁ የነበራችሁ ሳሊህ የሆነ ጓደኛ እንደሆነ እስቲ ይህንን ቪዲዮ ቀድማችሁ ለምትወዱትና እናንተን ወደ አላህ ለሚገፋፋችሁ ሳሊህ የሆነ ጓደኛችሁ ላኩለት። ምን መሰላችሁ? አንድ ሰው ጀሃንም ከገባ ሁለት ጓደኛ ማማቾች ዱንያ ላይ ያሉ፣ አንዱ ሳሊህ ጓደኛው ደግሞ ጀነት ቢገባ ከዛ በኋላ ለአላህ ይሏል፣ እኔ ምንም አይነት ራሃ አልፈልግም፣ ምንም አይነት ደስታ አልፈልግም። እነዚህ የጀነት ኒዕማዎች በሙላ በቃ ለሱ ምንም አላስደሰቱም። ለምን? ዱንያ ላይ የነበረው ጓደኛው ጀሃነም ገብቶበታል፣ እሳት ነው ያለው። ስለዚህ ለአላህ ይለዋል፣ ያንን ጓደኛዬን አምጣልኝ፣ ዱንያ ላይ የነበረውን ጓደኛዬን። ከዛ አላህ ይላል እናንተ መላእኮች የጀሃነምን በር ክፈቱ ይላል። ከዛ በኋላ ይከፈታል ማለት ነው። ከዛ ና ገሌ ገሌ ተብሎ ከጀሃነም እሳት ከቅጣት ይወጣል። ከዛ በኋላ ምክንያቱን ሲጠይቅ የወጣበትን ምክንያት ነገሌ የሚባለው እኮ ጓደኛህ አንተ እናፈቀህ በቃ አንተን ሊያገኘህ ፈለገ። ዱኒያ ላይ የነበረው ሳሌሕ ጓደኛህ ከጀሃንም እሳት ታድጎ አወጣህ ይባላል ማለት ነው። ስለዚህ የእኔ ምክርም የሆነው ሳሌሕ የሆነ ጓደኛችን አጥብቃችሁ ያዙት። እኔም ለጓደኛዬ እናንተም ለጓደኛችሁ አንድ መልእክት እዚህ ቪዲዮ ላይ እናስቀምጥ። እኔ እኮ አንተን ምን ያህል እንደምወድህ መውደድ ቢያቅ ኑሮ መውደድ እንደወደው ይጓጓ ነበር እለዋለሁ። እስቲ እናንተ እንደዚህ ምትሉለትን ጓደኛችሁን ሼር አድርጎ ይሄንን ቪዲዮ

የሚያዝንላቸው ለሌላቸው የሚረዳቸው ለሌላቸው ሰዎች አዛኝና ረዳት ሁናቸው እያሉ ዱዓን ያደርጉ ነበር። እነዚህ የንጹህ ልብ ባለቤት የሆኑ ሰዎች ግን ዛሬ ላይ የትን የጠፉብን፣ በአላህ የትስ ነው ልናገኛቸው የምንችለው? ይህ ቪዲዮ እስቲ ዱንያ ጥብብ ጭንቅ ላደረገው ጓደኛችሁ ሼር አድርጉለት። እስቲ ስኬት ትፈልጋለህ? ሰላተህ ላይ በርታ። ሪዝቅ ትፈልጋለህ? ሰላተህ ላይ በርታ። ሁኔታዎች እንዲስተካከሉለት ትፈልጋለህ? ሰላተህ ላይ በርታ። ሲትርን ትፈልጋለህ? ከሰው አይን መጠበቅ ትፈልጋለህ? ሰላተህ ላይ በርታ። ስራ ትፈልጋለህ? ሰላተህ ላይ በርታ። ሰዎች እንዲወዱህ ሰዎች ወደ አንተ እንዲመጡ ትፈልጋለህ? ሰላተህ ላይ በርታ። ሰላት ኃይር የሆነን ነገሮችን ትስባለች፣ መጥፎዎችን ሁሉ ደግሞ ታርቃለች። ሀቢቢ ተጠቀምበት። ኢዛ ረአይተ ቀሳወተን ፊ ቀልቢክ፣ በልብህ ላይ ድርቀትን ከተመለከትክ ይላሉ ወባፈን ፊ ጀሰዲክ በሰውነት አካልህ ላይ ደግሞ መጫጫንን፣ ድካምን ካስተዋልክ፣ ወሂርማነን ፊ ሪዝቅክ ሪዝቅ ላይ መከልከልን የሪዝቅን ጥበት ወይም ደግሞ በረካ ማጣትን ከተመለከትክ፣ ፈዕለም እነከ ቀድ ተከለምተ ቢማ ላ የዕኒክ በማይመለከትህ ነገር ውስጥ ገብተ እንዳወራህ እወቅ፣ ብለው ይህንን ያስቀምጣሉ። ኢማም ማሊክ ብኑ ዲናር ረህመቱላህ አለይ ፈገግታ ሱና ነው። ከሁጃጆች መሃል አንደኛው ጠዋፍ እያደረገ እያለ ያ አላህ ጀነት ከተበሰሩ አስር ሰዎች አድርገኝ ያደረገ። ይሄን የሰማው ጓደኛው ማንን አውጥቶ ነው አንተን ጀነት የሚያስገባ? ካስሩ ማንን አውጥቶ ነው አንተን የሚያስገባ? ቦታው እኮ ወላሂ ሚለይ ቦታ። ይሄ ሰውዬ እርግጠኛ ነኝ ሀገሩ ላይ ቢሆን እንደዚህ አይነት ዱአ ያደርግ። ነገር ግን ያ ቦታ ራሱ የቻለ ትልቅ የሆነ ኃይባ አለው፣ ትልቅ የሆነ ተጽዕኖ አፈር አለውና ቦታው ራሱ ቀየረው። ያረገ ወደ እራሱ ያረቢ ምን እስኪል ድረስ አሽረል ሙበሽሪን አድርገኝ፣ ካስሮቹ ጀነት ከተበሰሙ ያረቢ እኔ ብሆን ከኡሉል አዝማ አድርገኝ ምለው ይመስለኛል። አላህ ይወፍቀን። አላህ ይውሰደን።

የምትጠራ ከሆነ በዚህ ተግባረ ቆይተ ሳቶበት የምትሞት ከሆነ ጀነት ሳይሆን እሳት ነው የሚጠብቅ። ሁሌም በሙስሊሞች መሃል ልዩነት ሲፈጠርና ፊትና በሚፈጠርበት ሰዓት ሁሌም የአሊ ረዲየላሁ አንሁ ታሪክ ትዝ ይለኛል። ዛሬ እስቲ ከአሊ ረዲየላሁ አንሁ አንድ ትልቅ ነገርን እንማር። አሊ ረ ላሁ አንሁ ከሊፋ በነበሩበት ጊዜ በጣም ብዙ ፊትናዎችን አስተናግደው ነበረ። አሊና ሙዓዊያ ሁለቱንም አላህ በጎ ስራቸውን ይውደድላቸውና በሁለቱ መሀል የእጅቲሃድ ልዩነት ነበረ። በአሊይና በሙዓዊያ በጣም ብዙ ክፍተቶችም ተፈጥረው ነበረ። በስተመጨረሻም መጨረሻም ለሙስሊሙ አንድነት ሲሉ ስምምነት ይፈጥራሉ። ሙዓዊያና አሊ ስምምነት በሚፈጥሩበት ሰዓት ኸዋሪጆች በአሊይና በሙዓዊያ የነበረው ስምምነት አላስደሰታቸውም ነበር። በአሊ ረዲየላሁ አንሁም ያመጹበታል። እንዲህም ይሉታል፣ ላ ሁክመ ኢላ ሊላህ፣ ፍርድ ለአላህ ብቻ ነው። አንተ ምንም አይነት ፍርድ መስጠት አትችልም አሉት። ከሙዓዊያ ያደረገውም ስምምነት ትክክል እንዳልሆነ ነገሩት። አሊ ረዲየላሁ አንህ ታሪካዊ የሆነ ምላሽ ሰጣቸው።

ነገር ግን የፈለጋችሁበት ስህተትህን ነው አላቸው። በዚህ ታሪክ ውስጥ አንድ ትልቅ የምንማረው ነገር ምንድን ነው? አህለል ባጢሎች ራሱ ደሊል እንዳላቸው እንመለከታለን። ነገር ግን ደሊላቸውን የሚጠቀሙት ያለ ቦታ ነው። ከሙዓዊያና ከአሊ አላህ የሁለቱንም በጎ ስራቸውን ይውደድላቸውና ከሁለቱም አንድ ትልቅ ነገር እንማራለን። ምንም አይነት የኢጅትሃድ ልዩነት ቢኖረንም ለሙስሊሞች ስንል አንድ መሆን እንዳለብን፣ እንደዛም ለሙስሊሞች ዑዝር መስጠት እንዳለብን እንማራለን ማለት ነው። እስቲ በዚህ ታሪክ ላይ የራሳችሁን ፈተሹበት። ለሙስሊሞች አንድነት ትጨናቃላችሁ ወይ? እንደዛም ለሙስሊሞች ፈጣሪዎች ነዘን እንዳላችሁ ራሳችሁን ፈትሹበት። በዚህ ታሪክ ላይ እና የከዋሪጆችን ስህተት እኛ መድገም የለብን። ከዋሪጆች ከሚታይባቸው ባህሪያቶች አንዱ ምንድን ነው? ለሙሽሪኮችና ለካፊሮች የወረዱትን አያቶች በሙስሊሞች ላይ ተረጉሙታል እና ይሄ ደግሞ በጣም ትልቅ ስህተት ነው። ነቢያችንም ሰለላሁ ዐለይሂ ወሰለም ቀድሞ ከእንደዚህ አይነት ባህሪ አስጠንቅቀውናል። እና ነቢያችን ሰለላሁ ዐለይሂ ወሰለም ያስጠነቀቋቸው ባህሪያቶች ኸዋርጆች ላይ ታይተዋል ይላሉ ዓሊሞች። እና ኢማሙን ነዊ የነቢያችንን ሰለላሁ ዐለይሂ ወሰለም ሐዲስን ሸርሕ አድርገው የኸዋርጆችን ባህሪ በመጽሐፋቸው አስፈረውልናል ኢማሙን ነዊን ሸርሕ እንድታነቡ ተመክራችኋለሁ። እና ከእንደዚህ አይነት ባህሪዎች እንጠንቀቅ ለማለት ነው። ወሰላሙ ዐለይኩም።